እና ክቡራት እንደምናላችሁ እግዚአብሔር የተመሰገነ ይሁን። ይህ ከፊት የማቀርባቸው ታላቅ አባት ናቸው። በእውነት እንደው የተናገሩት ኃይለ ቃል በጣም ለእኔ በጣም ገስጾኛል፣ ትምህርት ሆኖኛል። እንደው ለሁላችንም ትምህርት እንዲሆነን፣ ግሳጼ እንዲሆነን፣ ሁላችሁም ሰምታችሁ ለሁሉም ሸር እንዲታደርጉት ነው የምጠይቃችሁ። ለምን ሲባል ትክክለኛ ከቤተ ክርስቲያኗ ጋር መሄድ ያለበትን መዝሙር፣ ምስጋና፣ በገና አደራደር አመታት እንደው እንትኑን ሳንለቅ ቶፊቱን ሳንለቅ ዝማሬውን ጣዕሙን ሳንለቅ ወደ ሌላ እንዳንወስደው እነ አሁን እየመከሩን ያለው እየሄደም ስላለ ነው። ይሄ ግልጥ ነው፣ በእውነት እንነጋገር። በመሄዴቱም ስናይ እንደ ወረብ ወረብ ከመጠን አልፎ ሌላ ነገር እየሆነ ነው። በአውደ ምዕረቱም ስናይ ያው ሆኗል፣ አስቸጋሪ ጊዜ። ዘምር በመጠን ነው እኮ የሚለው አይደል? በመጠን በልክ በመጠን ሁና አመስግን ነው እንጂ የሚለው አባ ሕርያቆስ ድንግል ማርያምን እ በሚያመሰግንበት ጊዜ የአስምዕክሙ ቃለ መሰናቁት ዘህፃናት እንደ መሰንቆ ያማረውን የተወደደውን የሕፃናቱን ምስጋና ያሰማቸዋል። እንደ መሰንቆ ሲል መሰንቆ ከመጠን አልፎ አይደለም የሚመታው፣ ስልት ስልት አለው አመታት። የምስጋናውም፣ የመዝሙሩም፣ የበገናውም የሁሉም ስልት ስልት አለው። እኛ ግን ከስልቱ አሳልፈን ነው ከመጠኑ አሳልፈን ብዙ ነገር ለማድረግ እየተቻለ ስለሆነ ይሄ ለሁላችን ተግሣጽ እንዲሆነን ለሁላችን ትምህርት የሚሆን ነገር ስለሆነ በእውነት አባታችን ቀሎት ያሰማልን ነው ምለው እንደኔ ሁላችንም ሰምተን ግን ከዚህ ትምህርት እንድንወስድ፣ ደው በእግዚአብሔር ስም ጠይቀው ለሁሉም ሸራ አድርጉላችሁ። ይድረስ በዓለም ላይ ላላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስብከተ ወንጌል ኮሚቴ አባላት። ይድረስ በዓለም ላይ ላላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች ምእመናን፣ ዘፈን መልኩን እየቀየረ ወደ ቤተ ክርስቲያን እየገባ ነው። የቅዱስ ያሬድ መዝሙር እየተረሳ ነው። የቆየ ነው፣ ኦልዲስ ነው በማለት እየተተወ ነው። ለገቢ ማሰባሰቢያ እንዲሆን ማነው? ለገቢ ማሰባሰቢያ የሚመቸው ማነው? ሰባኪው ስብከተ ወንጌል የገቢ ማሰባሰቢያ የሚችልበት ማነው? ዘማሪ እየተባለ እንጂ ምን ተማረ? የት ነበረ? የት ነው ያደገው? ዝማሬው ምንድን ነው ብሎ መመርመር በጣም ቀርቷል። በዚህ አስከፍቶኛል። ለምን ትውፊቷ ይቺ ስንዱም መቤት ትውፊቷ ሁሉ ተረስቷል። በተለይ በተለይ የሚያሳዝነኝ በሰንበት በዕለተ እሁድ ቅዳሴ ተቀድሶ ሰዓታት ተቁሞ ቅዳሴ ተቀድሶ ዝማሬ ተዘምሮ የራሱ የቅዱስ ያሬድ ምዕራፍ ተብሎ ሥጋው ደሙ ተፈትቶ የእመቤታችን መቅድሟ ተነቦ እንዲያውም መቅድሟን በመቆራረጥ በመቆራረጥ አንዲት ተአምር ብቻ በማለት ለክራሩ ለዛ ለመዝሙሩ ቅድሚያ በመስጠት ብዙ ጥፋት እየጠፋ ነው። ለዚህ የስብከት ወንጌል ኮሚቴ አባላት ሊያስቡበት ይገባል። በሁሉም ያሉ ለምን የሚናገር የለም? ሊቃውንት አይናገሩም። ለምን? ነገጧት ደሞዛቸው ይያዛል ወይም ይባረራሉ። ይህ መሆን የለበትም ለማለት አይችሉም። እኔ ግን እናገራለሁ። እኔ ከየትኛውም የጥገኛ ስላልሆን መናገር ያስደፍረኛል። የቤተ ክርስቲያኗ ቶፊት እየጠፋ ነው። የቅዱስ ያሬድ ዝማሬ እየተረሳ ነው። እና በተለይ በተለይ በሰንበት በዕለተ እሑድ ታምሯ ተነቦ እንግዲህ መቅድሟ በደንብ ቢነበብ ብዙ ሚስጥረ ስጋዊ ያለው የእመቤታችን በቤታችን በሕሊና አምላክ ነበረች እመቤታችን በሕሊና አምላክ ነበረች፣ የእመቤታችን መልክ የአምላክን መልክ ይመስላል የሚለው መቅድም ሁሉ ተረሳ። የሁሉ አይነበብም። የሁሉ እየተቆረጠ ለምን? ለዛ ለዘማሪው ቦታ ለመስጠት ሰዓት ለመስጠት የሁሉ ጊዜ ይባክናል። እና በተለይ በተለይ በሰንበት ይሄ መቆም አለበት። አንዳንድ አብያተ ክርስቲያናት ይህን ሊያስቆሙ እንደተማከሩ ሰምቻለሁ። ይህን ሊቃውንት እኳ አልወደዱትም። እና እኔ እባካችሁ፣ ምዕመናን፣ ወጣቶች በተለይ ወጣቶች ይህንን ማውገዝ መናገር አለባችሁ መከላከል አለባችሁ። ቃለ ሕይወት ያሰማልን። በእውነት ቃለ ሕይወት ያሰማልን። እግዚአብሔር ይስጥልን፣ እድሜና ጤና ይስጥልን ነው ምና